የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አመራሮች በተለይም ፕሬዚዳንቱ ዶክተር ፓትሪስ ሙሴፔ ከቀናት በፊት የ2025 የቶታል ኤነርጂስ የአፍሪካ ዋንጫ በሞሮኮ ይካሄዳል ብለው መናገራቸው ይታወቃል። ጄጄ ኦኮቻ፣ ሼህ ኢማኑኤል አዲባዮር እና አሳ አሳሙሃጂያን በሞሮኮ ያለው የጸጥታ ሁኔታን በተመለከተ ተመሳሳይ የሚባል አስተያየት ሰጥተዋል። የካፍ ሰዎች ቆም ብለው ሊያስቡበት ይገባል። በየጊዜው ከሞሮኮ መንግስትና ከሀገሪቱ እግር ኳስ ፌዴሬሽን አመራሮች ጋር መነጋገር አለባቸው። ካልሆነ የአፍሪካ ዋንጫው ቢራዘም የሚል ሀሳብ አቅርበዋል። በሞሮኮ በወሊድ ምክንያት የአራት ሴቶች ህይወት ማለፉን ተከትሎ በየከተሞቹ ህዝባዊ አመፅ ተከስቷል። ሀገሪቱ ከአፍሪካ ዋንጫ በተጨማሪ የሁለት ሺ ሰላሳውንም የዓለም የአለም ዋንጫ ከፖርቱጋልና ስፔን ጋር በጋራ ተዘጋጃለች። የሞሮኮ ህዝብ ለስፖርቱ በርካታ ገንዘቦች ወጥተዋል። የአፍሪካ ዋንጫው፣ የአለም ዋንጫውም ይቅርብን፣ ሆስፒታሎች ይገንቡልን የሚሉ ሀሳቦችን ማንሳታቸውን ተከትሎ በሀገሪቱ ውጥረት ነግሷል። ካፍ ደግሞ የአፍሪካ ዋንጫው በሞሮኮ ይካሄዳል፣ ውድድሩን ለሌላ ሀገር አንሰጥም ብለው ዶክተር ፓትሪስ ሙሴፔና ዋና ጸሐፊው ቬሮን ሞሴንጎ አስተያየታቸውን ገልጸው ነበር። ከዚህ ጋር ተያይዞ የካፍ ኃላፊዎች በትናንትና እለት አንድ መረጃን አጋርተዋል። ከዛሬ ሰኞ ጀምሮ እስከ ማክሰኞ ድረስ የሚቆይ የትኬት ሽያጭ እንደሚጀምሩ አሳውቀዋል። እያንዳንዱ ደጋፊ ለአንድ ጨዋታ ብቻ ትኬት መግዛት ይችላል ብሏል ካፍ። የሞሮኮ መንግስት ባለስልጣናት የአፍሪካ ዋንጫውን ለማካሄድ ከሚመለከታቸው አካላት ጋር እሰራለሁ ሲል መግለጫን አውጥቷል። የትኬት ሽያጭ መጀመሩ የአፍሪካ ዋንጫው በሞሮኮ እንደሚካሄድ ማረጋገጫ ሊሆን ይችላል። ነገር ግን በተለያዩ የአውሮፓ ሊጎች የሚጫወቱ እግር ኳስ ተጫዋቾች ወደ ሞሮኮ ለመ ማስተማመኛ እንደሚፈልጉ በመግለጽ ላይ ይገኛሉ ተብሏል። በቀጣዮቹ ጊዜያት አዳዲስ ነገሮች ይሰማሉ ተብሎ ይጠበቃል። ካፍ ግን በአቋሙ ጸንቷል። በሞሮኮ የአፍሪካ ዋንጫው ይካሄዳል ብለዋል ማለት ነው። የኬፕ በርዴ ብሔራዊ ቡድን ለ2026ቱ የዓለም ዋንጫ ለማለፍ ዘጠና ደቂቃ ብቻ ቀርቷቸዋል። ዛሬ ምሽት አንድ ሰዓት ላይ በኢስታዲዮ ናሲዮናል ዴ ካፖ የኢስትዋኒ ብሔራዊ ቡድን የሚያስተናግዱ ይሆናል። ብሉ ሻርኮች ተብለው የሚጠሩት ኬፕ በርዴዎች በምድብ ዲ ሀያ ነጥቦች በመሰብሰብ የካሜሩን ብሔራዊ ቡድን በመብለጥ ምድባቸውን እየመሩ ይገኛል። ከሊቢያ ብሔራዊ ቡድን ጋር ሶስት ለሶስት ከተለያዩ በኋላ የዛሬውን ጨዋታ የግድ ማሸነፍ አለባቸው። በሊቢያው ጨዋታ ሶስት መለየታቸውን ተከትሎ የሀገሪቱ ዜጎችን አስከፍቷል። ዛሬስ የሚለው ጉዳይ ይጠበቃል። የኬፕ ቨርዴ ብሔራዊ ቡድን ዋና አሰልጣኝ ፔድሮ ሌታው ቡርቶ ቡቢስታ በሰጡት አስተያየት አፍሪካዊ የሆነ በሙሉ የዛሬውን ጨዋታ ሊመለከት ይገባል። እኛ ታሪክ ለመስራት ተዘጋጅተናል። እኛ ትንሽ ሀገር ነን፣ ግን ስድስቱ የዓለም ዋንጫ ለማለፍ ተጫዋቾች በሜዳ ላይ ሁሉም ነገር ለመስጠት በትኩረት እየሰሩ ይገኛል ብለዋል። ጨዋታውን ለማሸነፍ ካለን ጉጉት እንቅልፍ አልተኛንም እናንተ ብቻ ደግፉን ሲሉ ቦቢስታ ሀሳባቸውን አጋርተዋል የፌዴሬሽኑ ፕሬዚዳንት ማሪዮ ሴሜዶ ከፈጣሪ ጋር ጨዋታውን አሸንፈን የአለም ዋንጫ ትኬታችንን እንቆርጣለን ሲሉ ተናግረዋል የኬፕ ቨርዴ ፕሬዚዳንት ጆሴ ማሪያ ኔቬስ እና የሀገሪቱ ጠቅላይ ሚኒስትር ኮሌራ ዳ ሲልቫ ብሔራዊ ቡድኑ ለአለም ዋንጫ ካለፈ የሀገሪቱ ከፍተኛ የተባለ ሽልማት ለተጫዋቾቹ ይበረከትላቸዋል ብለዋል በኬፕ ቨርዴ ያለው ደባብ የህዝቡ ስሜት የተለየ ሆኗል 15000 ደጋፊዎችን የሚያስተናግዱ የስታዲዮ ናሲዮናል ስቴዲየም ለጨዋታው ዝግጁ ነው ተብሏል 1200000 ህዝብ ብቻ ያላት ኬፕ ቨርዴ ሀገሪቱ ከፖርቱጋል ቀኝ ግዛት ራሷን ችላ በ1975 ነጻነቷን ካገኘች በኋላ በእግር ኳሱ ተጽዕኖን እየፈጠረች ትገኛለች። የኬፕ ቨርዴ ዝርያ ያለበት ሉዊስ ናኒ፣ እንዲሁም ሬናቶ ሳንቼስ ታሪክ ሰርታ አስደስቱን ድል ለሀገራችን ኬፕ ቨርዴ ሲሉ አስተያየታቸውን ሰጥተዋል ማለት ነው። የዛሬው ጨዋታ እንዲሁ በጉጉት የሚጠበቅ ይሆናል። የማንቸስተር ዩናይትድ ባለቤቶች የግሌዘር ቤተሰቦች ማንቸስተር ዩናይትድን ለመሸጥ እቅድ እንዳላቸው የተነገረ ይገኛል። ግሌዘሮቹ በ2005 ክለቡን ከተገዙበት ጊዜ ጀምሮ ደጋፊዎች ተቃውሟቸውን እያሰሙ እንደነበር ይታወቃል። ባለሀብቶቹ የተሻለ ገንዘብ ለማግኘት የግድ ክለቡን መሸጥ እንዳለባቸው ተረድተዋል። በዚህ ምክንያት በቀጣዮቹ ጊዜያት ማንቸስተር ዩናይትድን ከ207 በፊት ለመሸጥ ከወዲሁ እንቅስቃሴ ጀምረዋል። ግሌዘሮቹ ክለቡን ለመሸጥ ስብሰባ አድርገዋል። ከሁለት ቢሊዮን ፓውንድ በላይ እንደሚፈልጉም ተሰምቷል። ማንቸስተር ዩናይትድን ለመግዛት የተለያዩ ባለሀብቶች ፍላጎታቸውን አሳይተዋል። የዩናይትድ አረብ ኤምሬት፣ የሳዑዲ አረቢያ ኢንቨስተሮች፣ ከዛ በተጨማሪ ኳታሪያው ሼክ ጃሲም አማካሪዎቻቸው ሳይቀር ወደ ማንቸስተር ስተር ዩናይትድ እንደላኩ ታውቋል። በቀጣይ ቀጠሮ ለመያዝ ተነጋግረው እንደተለያዩም ካታር ስፖርት ኒውስ ዘግቧል። ሌላኛው ክለቡን ይገዛል ተብሎ የሚጠበቀው በቼልሲ በሳውስ ሃምፕተን በሌስተር ሲቲ ተጫዋቱ ያሳለፈው በእግር ኳሱ ያልተሳካለት የ27 አመቱ ቢሊየነር ፋይቅ ቦልኪያህ 15 ቢሊዮን ፓውንድ የሚጠጋ ሀብት አለው። መቼም በእግር ኳሱ ያመጣው ሀብት እንዳልሆነ ይታወቃል። የብሩኒ ሱልጣን የወንድም ልጅ ነው። ስለዚህ የቤተሰቦቹ ንብረት በመቆጣጠር በንግዱ ዓለም ስኬታማ ሆኗል። ገና 27 አመቱ ነው። የልዑል ሼፍሪ ልጅ ነው። የብሩኒያና የአሜሪካ ዜግነት ያለው ቦልኪያህ ማንቸስተር ዩናይትድን መግዛት እንደሚፈልግ በግልጽ ተናግሯል። ጋሪ ኔቭል ዩናይትድ ታላቅ ክለብ ስለሆነ ለክለቡ የሚጨነቅ ባለቤት መምጣት አለበት ሲል ተናግሯል። በቀጣይ አዳዲስ ነገሮችም እንደሚኖሩ እንደዚሁ ተሰምቷል። እስካሁን የእንግሊዝ ፕሪምየር ሊግ በክረምቱ የዝውውር መስኮት የተለያዩ ክለቦችን በመጥሩ እንቅስቃሴ እያደረጉ የሚገኙ ተጫዋቾች ይፋ ተደርጓል። ድንቅ ጅምር በሊጉ ያደረጉ ተጫዋቾች እነማን ናቸው የሚለውን ስንመለከት አንደኛ ደረጃ ላይ ማርቲን ዙቤሜንዲ ተቀምጧል። ስፔናዊ ተጫዋች ከሪያል ሶሴዳድ ወደ ኤምሬትስ ከመጣ በኋላ ቡድኑ ሚዛኑ እንዲጠብቅ ማድረግ ችሏል። ከምንም በላይ ሊጉን በቶሎ መላመዱ የመድፈኞቹ ደጋፊዎች አስደስቷል። ጥሩ ብቃትንም እያሳየ ይገኛል። ከሚኬል አርቴታ ወሳኝ ተጫዋች መካከል አንዱ ነው ዙበሚንዲ። በሁለተኛ ደረጃ የሰንደርላንዱ ግብ ጠባቂ ኔዘርላንዳዊ ሮቢን ሮፊስ፣ ወደ ሰንደርላንድ ከመጣ ጀምሮ አስገራሚ ብቃቱን እያሳየ ይገኛል። 22 ዓመቱ ነው። ሶስተኛ ደረጃ ላይ ከሲቲ ወደ ኤቨርተን ካቀና በኋላ ወደ ብቃቱ የተመለሰው ጃክ ግሪሊሽ በዴቪድ ሞይስ ስር እያንጸባረቀ ይገኛል። በቀጣይ ቶማስ ቶከል ለብሔር ቡድኑ ሊጠሩት ይገባል እየተባለ ነው። ግሪሊሽ የኤቨርተን ወሳኝ ተጫዋች መሆኑን በየጨዋታዎች እያሳ እያሳየ ይገኛል። አራተኛ ደረጃ ላይ ኒክ ዋልትሜድ ከስቱትጋርት ወደ ኒውካስል ከመጣ በኋላ ጥሩ ጅማር አድርጓል። አሌክሳንደር ይሳቅን እያስረሳ ይገኛል ተብሎ አይታሰብም፣ ግን ጎሎችን እያስቆጠረ ይገኛል። አምስተኛ ላይ ግራኒ ዣካ ተቀምጧል። ታታሪው አማካይ የቀድሞ የመድፈኞቹ ተጫዋች ወደ ጀርመን ካቀና በኋላ በዣቪ አሎንሶ መሪነት ቡንደስሊጋውን አሳክቷል። አሁን በሰንደርላንድ ቤት ደግሞ የቡድኑ መሪ በመሆን ክለቡን እያገለገለ ይገኛል። ስድስተኛ ጃንሉጂ ዶናሮማ፣ ሰባተኛ ቲጃን ራይንደርስ፣ ስምንተኛ ብሪያን ምንቤሞ፣ ዘጠነኛ መሐመድ ቅዱስ፣ አስረኛ ኤስቴቫዮ ዊሊያን አንደኛ፣ ኤብሬቼ ኤዜ፣ ከዛ ጃዎ ፓሊናሃ፣ የበርንማዞ ትራፈርት የሊሱ አንቶን ስታች፣ ሆጎ ኤኪቲኬ የኒካስሉ ማሊክ ታው፣ ዣቬ ሲሞንስ፣ ክሪስቲያን ሞስኬራ፣ አንቶኒ ኤላንጋ፣ ማቲያስ ኩኛ ተከታዮቹን ደረጃዎች ይዘዋል ማለት ነው። ኖቲንጋም ፎሬስት አንጅ ፖስቴ ኮግሉን ለማሰናበት አቅደዋል። አውስትራሊያዊው የቀድሞ የቶተና ማሰልጣኝ ፖስቴ ኮግሉ ወደ ፎሬስት ኑኖ ስፕሪቶ ሳንቶን ተክተው ወደ ክለቡ ከመጡ በኋላ ውጤታማ መሆን አልቻሉም። እንደ ስካይ ስፖርት መረጃ ከሆነ የክለቡ ባለቤት ኢቫንጄሌስ ማሪናኪስ ሻንዳይችን ለማምጣት ከአሰልጣኝ ወኪል ንግግር ማድረጋቸውን ዘግቧል። ማሪና ኪስ ማርኮ ሲልቫን እና ስቲቭ ኩፐር ለመቅጠር ፍላጎት ቢያሳይም ክለቡ በፋይናንስ ጉዳዮች እየተፈተነ ስለሚ በትንሽ ወጪ ሻንዳይችን ለማምጣት እንዳሰቡ ተሰምቷል። የክለቡ ደጋፊዎች ሻንዳይች እንዳይመጡ ክለባችንን ማሰልጠን የለበትም ቢሉም ሻንዳይች ግን ተመራጩ አሰልጣኝ እንደሆኑ እየተነገረ ይገኛል። በሪያል ማድሪድ ቤት ስኬታማ ጊዜን ማሳለፍ የቻለው ዚነዲን ያዚድ ዚዳን በትሬንቶ ስፖርት ፌስቲቫል ላይ ተገኝቶ የነበረው ዚዙ አስተያየቱን ሰጥቷል። በቀጣዮቹ ጊዜያት ወደ አሰልጣኝ እመለሳል ይህ እቅዴ ነው ያለው ዚዳን ብዙ ጊዜ ስሜ ከተለያዩ ክለቦች ጋር ይነሳል። የእኔ ፍላጎት አንድ ቀን የፈረንሳይ ብሔራዊ ቡድን ማሰልጠን ነው ሲል ተናግሯል። አርሰን ቬንገርን ጨምሮ ሌሎች የቅርብ ጓደኞቼ በእንግሊዝ ፕሪምየር ሊግ የሆነ ክለብን ማሰለጠን እንደሚፈልጉ ይነግሩኛል። እቅዴ ግልጽ በስፔንና በጣሊያን በተጫዋችነት ጥሩ ጊዜ አሳልፍ ያለው ጁቬንቱስና ሪያል ማድሪድ ሁሌም በልቤ ይኖራሉ። በቀጣይ የሀገሬን ብሔራዊ ቡድን አሰለጥናሉ የሚል ሀሳብ አለኝ፣ የሚሳካም ይመስለኛል። የእንግሊዝ ፕሪምየር ሊግ ከዓለማችን ምርጥ ሊጎች ውስጥ አንዱ ነው። ለክለቦች፣ ለፉክክሩ ትልቅ ክብር አለኝ። አምናለሁ አንድ ቀን የፈረንሳይ ብሔራዊ ቡድንን አሰለጥናለሁ ሲል ዚነዲን ያዚድ ዚዳን ሀሳቡን አጋርቷል። ስዊድናዊ የሲሚላን አማካሪ በመሆን እየሰራ የሚገኘው ዝላታን ኢብራሂሞቪች ሸፊክ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። እኔ አሁንም የእግር ኳስ አምላክ ነኝ ሲል ንግግሩን የጀመረው ዝላታን በሜዳ ላይ ሚላንን መርዳት ባለመቻሌ አዝናለሁ። የእኔ አላማ ኤስ ሚላንን ከአውሮፓ ከሚገኙ ክለቦች ውስጥ ተቀዳሚ ወይም ታላቅ ማድረግ ነው። ከሜዳ ውጭ ህይወትን መላመድ ፈታኝ ነበር። በኳሱ ዓለም ሁሉንም ነገር ተቆጣጥሬ አውቃለሁ። በሚላን ቆይታ ደስታና ፍቅርን አግኝቻለሁ። ሚላን ወደ ክብሩ መመለስ አለብህ። ሉካ ሞድሪች በአርባ ዓመቱ አሁንም ኮከብ ነው፣ ኤስ ሚላን ይነሳል ሲል ሀሳቡን ለላካሴት አዴሎ ስፖርት ተናግሯል። ከዝላታን ዜና ሳንወጣ ኢብራሂሞቪች ላሚን ያማል ባሎንዶርን ማሸነፍ ነበረበት፣ እሱ ጥሩ ጊዜን ከባርሴሎናና ከስፔን ብሔሪያ ቡድን ጋር አሳልፏል ሲል አሳልፏል ሲል አስተያየቱን ሰጥቷል። የ33 ዓመቱ የቀድሞ የአርሰናል የዌስትሃምና በርነማስ በርነማውስ ተጫዋች የነበረው እንግሊዛዊው ጃክ ዊልሸር ሉተን ታውንን በአሰልጣኝነት ለመረከብ ተቃርቧል። ሉተን በሊግ አንድ አንደኛ ደረጃ ላይ የሚገኝ ክለብ ነው። የሉተንታውን አመራሮች ዊልሸር ለመቅጠር ከአሰልጣኙ ጋር ሲያደርጉት የነበረው ውይይት በስኬት ተጠናቋል። በቀት አመት ወይም የሶስት አመት ኮንትራት እንደሚፈራረም ተሰምቷል። ጃክ ዊልሸር በአርሰናል ከ18ና ከ21 አመት በታች ቡድን አሰልጥኗል። ሉዊስ ስኬሊ፣ ኤታን ኗኔሪ፣ ማክስ ዶማን ያሉ ተሰጥኦ ያላቸውን ተጫዋቾች በማፍራት ለዋናው ቡድን እንዲጫወቱ ትልቁን ሚና ተወጥቷል። አሁን ደግሞ ሉተንታውንን ለመረከብ ከጫፍ ደርሷል ተብሏል። አርሜኒያዊ የኢንተር ሚላን ተጫዋች በአርሰናልና በማንችስተር ዩናይትድ ተጫውቶ ያሳለፈው ፓትሪክ ሚኪቴሪያን በዶርትሙንድም ሲጫወት እናውቀዋለን። አሁን በኢንተር ቤት ይገኛል። ቶማስ ቶሄልን፣ ጆዜ ሞሪኒዮን፣ አርሰን ቬንገርንና የርገን ክሎፕን በተመለከተ አሰልጣኞችን አነጻጽሯል። በዶርትሙንድ በክሎፕና ቶሄል ስር ሰርቻለሁ። ክሎፕ የተለየ አሰልጣኝ ነው። ለእኔ አባቴ ነው። ክሎፕ ክለቡን ሲሰናበት ከፍቶኝ ነበር። ቶሄል ክለቡን ሲረከብ ደግሞ ጥሩ ስሜት አልተሰማኝም። ክለቡን ለመልቀቅ ተቃርቤ ነበር። ነገር ግን ተግባባን። ጥሩ ዓመትንም አሳለፍኩ። ለሁለቱም አሰልጣኞች ትልቅ ክብር አለኝ። ከጆዜ ሞሪኒዮ ጋር ጥሩ ግንኙነት አልነበረኝም። ግን ራሴን እንዳሻሽል አድርጎኛል። ብዙ ጊዜ እንጋጭ ነበር፣ ግን በአእምሮ ጠንካራ ነበር ሞሪኒዮ። ታላቅ አሰልጣኝ መሆኑን አልክድም፣ ጨዋታም አዋቂ ነው ሲል ሚኪቴሪያን ተናግሯል። ከአርሰን ቬንገር ጋር ስድስት አስደናቂ ወራትን አብሬው አሳልፍ ያለው እኔ አርሰናል መደገፍ የጀመርኩት በዘጠኝ ዓመቴ ነው። ቬንገር የተለየ አሰልጣኝ ነው፣ በቃ የሚሰሩትን ያውቃሉ። ከሁሉም አሰልጣኙ ጥሩ ጥሩ ነገሮችን ተምር ያለው በአርሰናል በመጫወቴ በአርሰናል በመጫወቴ ግን ህልሜን እንዳሳካው ይሰማኛል። በህይወቱ ፈተናና ችግርን ያየ ሰው ሊቆይ ይችላል እንጂ ስኬተማ መሆኑ አይቀርም ሲል ሄንሪ ሚኪቴሪያን አስተያየቱን እንደዚሁ ሰጥቷል ማለት ነው። ቪክቶር ዮኬሬሽ በቀጣይ ጨዋታዎች ወደ ጎል አስቆጣሪነቱ ይመለሳል ሲል የቀድሞ የመድፈኞች ተጫዋች የነበረው ሶል ካምቤል ተናግሯል። ቪክቶር በአርሰናል ቤት ጎሎችን ባያስቆጥርም ታታሪነቱ፣ ፍላጎቱ፣ ተከላካዮችን የሚረብሽበት መንገድ የቀድሞ የሊጉን አጥቂዎች ያስታውሰኛል። ዮኬሬሽ የሜዳ ላይ እንቅስቃሴ ለሌሎች ተጫዋቾች ጥሩ መሆን አስተዋጽኦ አድርጓል። አንድን አጥቂ በጎል ብቻ መመዘን የለብንም፣ ግን ዮኬሬሽ በቀጣይ ጨዋታዎች ጎሎችን ማስቆጠር ይጀምራል። የኤዜንና ዮኬሬሽን ጥምረት በቀጣይ ጨዋታዎች ማየት ፈልጋሉ ሲል ካምቤል አስተያየቱን ሰጥቷል።